ሶማሊላንድ ብሄድ ይሄ ሰውዬ ቁራ አዘዋሪ ነው የሚሆነው። ዩዝድ ልብሶች ምናምን እሱ ነው የሚያዘዋውረው። ዶክተሮቹን ለማክበር የብልጽግና አሽከር ስንትና ስንት ገንዘብ እየተከፈለው እነዚህ ዶክተሮች ዛሬ ወጥተው ራበን ማለት ይገባቸው ነበረ። ጤና ባለሙያዎቻችንን ያለምንም የአገልግሎት መቆራረጥ አገልግሎት እየተሰጠ ይገኛል። ስንት ሰርጀሪ ሲሰራ ውሎ እችን ብር ይቀበላል፣ እችን ብር ይቀበላል። ዴር ኢዝ ሎትስ ኦፍ ኦፖርቹኒቲ አውት ዜር ያልሻድ። ያው በስሜት ውስጥ ስለሆነ ዲ ኦፖርቹኒቲ ወርክስ ፎር ሚ ቱ አንቺ ብቻ አይደል ኢት ወርክስ ፎር ሚ ቱ አላት እኮ በእንግዘኛ እሷን የተናገረችው ተመልሶ እኔም እኮ እንዳንቺ እንግዛኛ ይችላል ብሎ ትንሽ ልጅ ትንሽ ጭንቅላት የያዘ ሰው ስለሆነ ነው እንጂ ተራ አገልጋል ነው የጠቅላይ ሚኒስትር። በፍጹም ሽታ የለውም። ምናልባት በጥቂት ቦታዎች ላይ ውዥንብሮችን በመፍጠር አገልግሎቶች ቆመዋል። ለምን ትሄዳላችሁ? ማስፈራሪያ ሙያ ስነ ምግባሩ የማይፈቅዱ ጠቅላይ ሚኒስትሩ ቤተመንግስት በ49 ቢሊዮን ብር እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት በአምስት መቶ ቢሊዮን ቤት ለራሴ እየሰራሁ ነው ማንን አስርቦ ለሀገር የጀርባ አጥንት የሆኑትን አስርቦ ሰባት ዶላር አትሆንም እ ተመልከቷት ፕሮፌሰር እገሌ ዶክተር እገሌ እየተባለ በወር ጠብቆ እችን ነው ታንኪ ብሎ ባንክ ሚልክለት አብዛኞቹ ጥያቄዎች ምላሽ ያገኙ አሉ ገንዘብ የሚመጠምጥ የዚህን ምስኪን ሰራዊት ደምና ላብ የሚበላ መስዋዕት የሚሆን የሚሞት ጀግና የሚፈጠርበት ቤት እንጂ አቃጣሪና ተላላኪ የሚፈጠርበት አይደለም የአማራ ሕዝብ ትግል ደጋፊዎች ሆነን ኮሚሊቲ ውጤቱ አገዛዙን የመገርሰስ አላማ ስላለው ነው። አማራ ክልል ላይ ያለው ጦርነት የምን ጦርነት ነው? ይህ ህልውና ጦርነት ነው። ለምንድን ነው እንደዚህ ለብሳ የመጣች ብላችሁ ሊገርማችሁ ይችላል። እንደዚህ ለብሼ የመጣሁበት ምክንያት ሐኪሞች የሚያደርጉትን ትግልን ለመደገፍ ነውና ባለሙያዎቹን፣ እነሱን ሰፖርት ለማድረግ ነውና እነሱን አነር ለማድረግ ነው እንደዚህ ለብሼ የመጣሁ ለዶክተሮቹ ለነርሶቹ፣ ኢትዮጵያ ውስጥ ላሉት ለመብታቸው እየተዋደቁ ላሉት እነሱን ሰፖርት ለማድረግ ነው እና ለዛ ነው እንደዚህ ለብሼ የመጣሁት ዶክተሮቹን ለማክበር የጠየቁ ጥያቄ ደግሞ ልክ እንዳሉት የፖለቲካ ጥያቄ አይደለም። ያ የህልውና ትግል ነው። በጣም ይገርመኛል። አገሪቱ ውስጥ ያለው ትግል በሙሉ የህልውና ትግል ነው። በሁሉም ቦታ ላይ የጤና ባለሙያዎቻችን የጤናው ስነ ምግባሩን በሚጠብቀው መልክ ተገልጋዮቻችንን በአገልግሎት ቦታቸው ላይ ሆነው ያለምንም የአገልግሎት መቆራረጥ በአብዛኞቹ የጤና ተቋማቻችን አገልግሎት እየተሰጠ ይገኛል። ይሄ ለምሳሌ ዶክተር ነው። 9626 ብር ከ52 ሳንቲም ታንኪው ደግሞ ይላል። ባንኪንግ ሲ ቢ ይላል ታንክ ይላል። ለዚህ ይህችን ጣል አድርጎ ስንት ሰርጀሪ ሲሰራ ውሎ፣ ስንት እናቶች ሲያዋልድ ውሎ እችን ብር ይቀበላል። እችን ብር ይቀበላል። እና ለሊሳ የሚባሉት ባለሶስት እግር አሳማዎች ደግሞ ምን ይላሉ እነሱ? እሱም ያላገኘዋለሁ ይሄን እኮ ያላገኘ አለ ይላል። ፌስቡክ ማነት እች ደግሞ ባለጊዜ ብዬሴ እችን ያላገኘ እኮ አለ። በዚህ አገልግሎታቸውን ህዝባቸውን እያገለገሉ ያሉ ጤና ባለሙያዎቻችንን በራሴም በጤና ሚኒስቴርም ስም እጅግ አድርጌ ማመስገን እፈልጋለሁኝ። የጤና አገልግሎቶች በሁሉም ደረጃ በሚባል ደረጃ አገልግሎቶች ቀጥለዋል። የተኝቶ ሕክምና እናም የተመላላሽም የጽኑ ህሙማን አገልግሎቶች እንደቀጠሉ ነው የምናውቀው። አብይ አህመድ ለሁሉ ሰው ምን ያህል አደገኛ እንደሆነ የምታዩት፣ የብሄር ህልውና፣ የሃይማኖት ህልውና፣ የፕሮፌሽን ህልውና፣ በቃ ላለው በሙሉ የህልውናችን ስጋት ነው የሚባልበት ነው።

አማራ ክልል ላይ ያለው ጦርነት የምን ጦርነት ነው? የህልውና ጦርነት ነው። አማራን በአማራነትህ መኖር የለብህም፣ አማራ ነኝ ብለህ እንዳትኖር በቃ አማራነትህን መስበር አለብኝ ተብሎ በቀየው በቦታው በቤቱ እንዳይኖር በድሮር እየተደበደበ ሰራዊት ዘንቦበት እንደ ጉንዳን ፈሶበት እየተገደለ ነው ያለው። በያለበትን በአማራነቱ እየተገፋ በአማራነቱ የተሰደደ ነው ያለው። ምናልባት በጥቂት ቦታዎች ላይ በጥቂት መማር ማስተማር ባለባቸው ተቋማት ላይ አገልግሎት መቆራረጦች ያነበሩበትን ሁኔታም በመገንዘብ በአስቸኳይ

ነገሩ ከበድ ያለን የአማራ ሕዝብ ትግል ደጋፊዎች ሆነን ኮሚዩኒቲ ውጤቱ አገዛዙን የመገርሰስ ዓላማ ስላለው ነው። ሁሉም ነገር ግዚስ አድርጓል። ተስፋ ቆርጧል። ሰራተኞቹም ጤና ባለሙያዎችም ሌሎችም እየመጡ ነው። መምህራኖች ይከተላሉ። መከላከያ በዋነኝነት ይከተላል። በቀላሉ ፓብሊክ ዲስኦቢደንስ ማቀጣጠል እንደሚቻል ምንም ጥርጥር የለው። በአገልጋዮቻችን ህብረተሰባቸውን ለማገልገል በየትኛውም ጊዜ በየትኛውም ቦታ አገልግሎታቸውን እየቀጠሉ ህብረተሰባቸውን እንደሚያገለግሉ የሙያ ስለምግባራቸውን ያሳዩበት ስለሆነ እጅግ አድርጌ ማመስገን እፈልጋለሁ። ስለዚህ አማራ የህልውና አደጋ ደርሶበት የህልውና ተጋድሎ ነው እያደረገ ያለው የትግራይ ህዝብም እያደረገውን እያደረገ ያለው ጦርነት የህልውና ጦርነት ነው። ኦሮሚያ ውስጥ ውስጥም ለሴንት እነዚህ ዶክተሮች ውስጥ ለሴንት የህልውና አደጋን የገጠማቸው እንብላ እንኑር። እነዚህ ሰዎች ጉሮሯቸውን ሞልተው ማደር አልቻሉም። በዘጠኝ ሺ እና በስምንት ሺህ ብር ኢትዮጵያ ውስጥ መኖር የሚችል ማን ነው ለመሆኑ? ስምንት ሺህ የሚባለው የሚገዛው ነገር አለ? በግ አስራ አምስት ሺ እና ሀያ ሺ የተሸጠ እነዚህ ሰዎች በስምንት ሺህ ብር እንዴት ነው መኖር የሚቻለው? ጥቂት መማር ማስተማር ቦታ ብለዋል። የጤና ትምህርት ማለቶት ነው። የጤና ትምህርት በጥቂት ተቋማት ነው። ይህም በጣም ብዙ ጥቂት ተቋሞች ናቸው እንጂ አብዛኞቹ ተቋሞች በሀገር አቀፍ ደረጃ ስንመለከት አገልግሎታቸውን ቀጥለዋል። እነዚህም የምናነሳቸው ተቋሞች የጤና ባለሙያዎቻቸውን አሰባስበው አብዛኞቹን አገልግሎቶች ሳይቆራረጥ ለማስኬድ ስራዎቻቸውን ቀጥለዋል። የጥቁር አንበሳ ሀያ ስንት ዓመት ስፔሻሊስት ሆኑ የኖረ ግን መቶ ዶላር በማትሞላ ይሄ በኢትዮጵያ ብር አሁን ስንት ናት? ዘጠኝ ሺህ ምናምን ስንት ናት አሁን? አንድ መቶ ዶላር ወደ አስራ አምስት ሺህ ነው አሁን የሚመረዘረው፣ አስራ አምስት ሺህ ምናምን ነው። እዚህም ሁሉ እንደዛ ነው የሚመረዘሩት እዚህ አካባቢ። ስለዚህ ስንት ብር ነች ማለት ነው? ወደ ሰባት ዶላር አትሆንም። እች ተመልከቷት፣ ወደ ሰባት ዶላር አካባቢ ነው። ረዳቱ ፕሮፌሰር እገሌ፣ ፕሮፌሰር እገሌ፣ ዶክተር እገሌ እየተባለ በወር ጠብቆ እችን ነው ታንኪዩ ብሎ ባንክ ሚልክለት በዚህ በዘጠኝ ሺህ ብር ምን አይነት ቤት ይከራያል ከዚህ ጋር አብሮ የምናነሳው የተለያዩ መረጃዎችን በተለይ ውዥንብሮችን በመፍጠር አገልግሎቶች ቆመዋል ለምን ትሄዳላችሁ ማስፈራሪያ ሙያ ስነ ምግባሩ የማይፈቅዱ ስራዎችን በተለይ ደግሞ አገልጋዮቻችንን በማስፈራራት የሚያስጨንቁ ሰዎች እንዳሉ ደርሰናል ይህ በዚህ ደግሞ ያለ አገዛዙ የአምስት መቶ ቢሊዮን ቤተመንግስት እየገነባ ማለት ነው የሚገርም እኮ ነው። ቤቶችን እያፈረሰ አስፋልት እየሰራ ነው። አዲስ አበባን መብራት በመብራት የተደረገበት ብልጭልጭልጭ የሚል የዳንኪራ ቤት አዲስ አበባን እያስመሰለበት ያለው ያንን ባጀት ነው። ጠይቁት። እያንዳንዱ የብልጽግና ካድሬ፣ የብልጽግና አክቲቨስ፣ የብልጽግና አሽከር፣ የብልጽግና ተላላኪ፣ የብልጽግና መንገድ ጠራጊ ስንትና ስንት ገንዘብ እየተከፈለው እንደዚህ ያለ ትልቅ የጀርባ ጥንት የሆኑ የምንከፈለው ገንዘብ አይበቃንም ብለው መውጣታቸው ራሱ አያሳዝንም። ከዚህም አንጻር ደግሞ ሕግም እንደገና ደግሞ የጤና ስነምግባሩ በሚያዘው መልክ እርምጃዎችን በማድረግ ሕብረተሰባችንን እንደምንጠብቅ አገልግሎት ሳይቆራረጥ ከየትኛው ማቅጣጫ የሚደርስባቸው ጫና ተቋቁመው እየመጡ ስለሆነ እጅግ አድርገን ማመስገን እንፈልጋለን። ውይይቶቻችንን እያደረግን የጋራ ጥያቄዎችን አንድ ላይ በማምጣት ዘላቂ የሆነ መፍትሔ ለማስቀመጥ ስራዎችን ይቀጥላል። ጤና ጥበቃ ሚኒስቴር ነው። አይቸው ዛሬ አይቸው ሊሚት አርጎታል። ኮሜንት የሚሰጡ ፌስቡካቸው ላይ ስድስት መስሪያ ቤት ነው በፍጹም አይፈቅድም ሊሚት አድርገውት ማንም ኮሜንት ማድረግ አይችልም ፈተና በዛባችኋ ፈተና ሲበዛባቸው ሊሚት ያ ጠቅላይ ሚኒስትር ሆነ ብሎክ ያደርጋል እኮ ግለሰቦች ብሎክ የሚያደርገው ነው የጠቅላይ ሚኒስትር ትዊተር እኮ ያደርጋል ብሎክ ማድረግ መፍትሄ አይደለም ሊሚት አደረገው ኮሜንት አልዘማም ብሎ ማለት ነው አብዛኞችቹ ጥያቄዎች ምላሽ ያገኙ አሉ። በተቋም ውስጥ የሚነሱ ጥያቄዎችን በጋራ በመፍታት ዘላቂ መፍትሄ ለማስቀመጥ አሁንም መንግስት ቁርጠኝነት አለው፣ ይህንን ያስቀጥላል። እነዚህ ዶክተሮች ዛሬ ወጥተው ለምግብ ጮፍ ይገባቸው ነበረ፣ ራበን ማለት ይገባቸው ነበረ። ደሞዝ ጥያቄ ሊሆንባቸው አይገባም ነበረ። ማህበረሰቡን ከማገልገላችን በፊት መጀመሪያ የመኖር ጥያቄያችን መመለስ አለበት። አገርስ ደግሞ ያለ ዶክተሮች ያለ ነርሶች ያለነሱ መቆም ትችላለች? በእርግጥ ለአብይ አህመድ ይሄ ላይሰማው ይችላል። ለምን ሲታመም? ዱባይ ሂዶ ስለሚታከም የኢትዮጵያ ሕዝብ ግን የአክሰስ አክሰስ የለው የለውም የአብይ አህመድ አገዛዝ ለኢትዮጵያውያኖች በሙሉ ኢትዮጵያ ስለሚኖሩት ሁሉ የህልውና አደጋ ነው። አገሪቱ አድጋለች በልጽጋለች ተመንድጋለች እያለ ነው የሚነግረን የህዝብ ሀብትና ገንዘብ የሚመጠምጥ የዚህን ምስኪን ሰራዊት ደምና ላብ የሚበላ እዚህ ቤት ቦታ አይኖረውም። እዚህ ቤት እዚህ ፖሊስ ኮሚሽን አያድርም። የጊዜ ጉዳይ ካለ ሁለተኛው ጎጠኝነት፣ ሰፈርተኝነት፣ መንደርተኝነት ፖሊስ ብሔር የለውም። ለአገዛዙ ካድሬዎች የብልጽግና ካድሬ ማለት ነው ከቀበሌ እስከ አገኘው ተሻገር ያለው ማለት ነው። ያው ብልጽግና የግሉ ነው፣ የግሉ አብይ ነው። ግን ከታች ያሉት እንደ ካድሬ ያለነሱ መቆም ስለማይችል ነው። ለአገዛዙ ካድሬዎችም የሰራዊቱ መኮንኖችም እና ወታደሮች ጭምር ማሳሰቢያ ሰጥቷል። ከዚህ አገዛዝ ራሳቸው ነፃ እንድታደርጉ ነገ በሕግ ተጠያቂነት ከፊት ለፊት እንደምንትሰለፉ በልዩ ሁኔታ ለአገዛዙ ካድሬዎች የሰራዊት መኮንኖችና ወታደሮች በሚል ማሳሰቢያ ሰጥቷል። ፖሊስ ተጠሪነቱ ለርዕሰ መስተዳደሩ ነው። በቃ ሌላ አማርኛም አጽሮተ ምናምን ቃልም ትምህርት ጥቅስም ምናምንም የለው። ይሄንን በስርዓት ወስዶ መስራት ካልቻለ ተጠያቂ ራሱ ፖሊሱ። ዓለም በብልጽግናችን እየተገረመ ነው። ዓለም ተደምሟል እያለ አገሪቱ በኢኮኖሚዋ እንዳደገች ነው እየነገረ ነው ያለው። ጤና ባለሙያዎች ግን ወጥተው ራበን፣ ደሞዝ ይጨመርልን ነው እያሉ ያሉት። እነዚህ ሰዎች ስምንት ሺህ ነው የሚከፈላቸው ያሉ አንድ ዶክተር ስምንት ሺህ ብር ነው የሚከፈለው። እኔ ማመን ነው ያቃተኝ። ላስት ታይም አንዳንድ ሰዎች ከኢትዮጵያ ደውለው ሲነግሩኝ አንድ ኩንታል ጤፍ እንኳ አስራ ምናምንት ሺህ ብር ነው የሚሸጠው አንድ ኩንታል ጤፍ። እነዚህ ሰዎች ያቺ ስምንት ሺህ ብር ጫማን የሚገዙባት ልብስን የሚገዙባት ቤት ኪራይ የሚከፍሉባት ምግብን የሚከፍሉባት ልጆች የሚያስተዳድሩባት። ስዘ በማንም ማሳበብ ይችላል፣ ከዚህ በኋላ በማንም ስለዚህ እኔ ቢሎ እያንዳንዱ ሰው ይህን ኃላፊነት ለመወጣት ምን ያህል ተዘጋጅቻለሁ ብሎ ማሄድ አለ። ሰላምና ደህንነት ለማስጠበቅ የሚተጋ መስዋዕት የሚሆን የሚሞት ጀግና የሚፈጠርበት ቤት እንጂ አቃጣሪና ተላላኪ የሚፈጠርበት አይደለም። እርስ በርሱ እንኳን ለማጣላት የተጠቀመበት ጎርጎራ ማን ነው ያለው? ይሄ መቼም የሚረሳ የአማራ ተወላጅ የለም። ጎጃምና ጎንደር ለማጣላት ጎርጎራ እኮ ጎንደር እየሰራውላችሁ ነው። ግን ጎርጎራ ለምን ተሰራ ብሎ የተናደደው የተበሳጨው እኮ ኦሮሞ አይደለም። ከወደብ ጥሬ እቃ ወደ ጎርጎራ እንዳይሄድ መንገድ ላይ አላሳልፍ ያለው ማን ነው የሚለው፣ ጎጃም ማለት ነው። በባህር ዳር ነው የሚያልፈው መቼም በምጽዋ አድርጎ በሽረ እንዳስላሴ ምናምን አይደለም የሚመጣው። አይደለም ማጣራት የሚፈልገው ጎጃምና ጎንደርን ነው። የአማራ ፖሊስ እንደ ቀድሞ ጠንካራ ፖሊስነቱን የሚያሳይበት፣ እንደ አማራ ፖሊስ፣ እንደ ኢትዮጵያ ግንባር ቀደም እንደነበረ አስታውሳለሁ። ወደዛ ወደ ድሮ ቁመናው፣ ወደ ድሮ ከፍታው፣ ወደ ድሮ ጀግንነቱና የሚከበር የሚፈራ የሚወደድ የፖሊስ ተቋም ለማድረግ ብልጽግና እኮ የብልጽግና አባላት አንድ ምግብ አዘው የሚከፍሉት ነው። ስምንት ሺህ ብር ማለት ካስፈለገም ቲፕ የሚሰጡትም ሊሆን ይችላል። ስምንት ሺህ ብር ማለት ለነሱ ለቁርስ ወይ ለምሳ የሚያወጡት ገንዘብ ነው። ባርነት አሉት አያችሁ? ነው ባርነት ማለት ሰርተ ለሰራው ገንዘብ ሳይከፈል ሲቀር ነው። በነፃ ማገልገል ነው። ባር ባርነት ማለት የባርነት የአብይ አህመድ አገዛዝ የባርነት አገዛዝ ነው። ለመላው ኢትዮጵያኖች የባርነት አገዛዝ ነው። ይሄ ለአብይ ውርደት ትልቅ በቃ ሼም ኦን ሂም ሼም ኦን ሂም። እነዚህ ዶክተሮች በዚህ ደረጃ ወጥተው ፕሮቴስት ማድረጋቸው ብልጽግና ምን ያህል የማይረባ ፓርቲ መሆኑ እኒህን ልጆቻችን አይሙቱ እንዲሞቱም አንፈልግም እንሸም ግን እናንተም እኛ ለመንግስት ይዘናቸው ንቅረብ ሰላም እናውርድ። ጥያቄያቸውን በዲሞክራሲያ አግባብ እንጠይቅ፣ አብረን እንጠይቅ። ከዚህ ውጭ አሁን እየተከተሉት ያለው ሂደት ግን በጣም አስቸጋሪ ስለሆነ ከዚህ እንውጣ ነው። ግን ሰላምን ለማምጣት እናንተም ድርሻላችሁ። ሰላምን በጋራ እናምጣ። ለእውነት ጋር መጋፈጥ ያስፈልጋል። የሆነውን ነገር የተፈጸመውን ነገር ቡኮሃራም እኳ ለሚፈጸሙ እንዴት ጎርጎራ ጎንደር ተሰራ እያለ ያላዘነው ያለቀሰው እኮ ኦሮሞ አይደለም። ይሄ ምን ማለት ነው? ይሄ ትንሽ ልጅ ትንሽ ጭንቅላት የያዘ ሰው ስለሆነ ነው እንጂ በሰበው አስባቡ ሁለት ወንድማማቾች ሁለት ወንድማማቾች አንድ ህዝብ እዚህ ላይ አጋጭተህ ዘመነ ካሴ አሳልፋቸው የጎርጎራ እቃ ነው እና ዝም ብላቸው አሳልፉት እያለ መከናጅዱ ወታደሩም ዝም ብሎ እንዲያልፍ ማለት ነው። ለእኔ ልማት፣ ለጎንደር ህዝብ ልማት ስለሆነ አሳልፈው ጎጃሜ ሆይ እንዲህ ለሆነ የሚጠብቀው ማለት ነው። ይሄ ሰውዬ ተራ አገልጋል ነው። አልሸባብ አለሙ የፈጸመው የኛው ልጆች ከኛው አብራክ የወጡ ልጆች ናቸው። የክልሉ መንግስት ለንግግር ለውይይት ዝግጁ ነው። ሌላ ሽማግሌ አትፈልጉ። ትልቅ የዲሞክራሲ ስርዓት ያለበት ምንም ችግር የለበት መንግስት ይሄ። ሀገር መሄድም አይጠበቅም። ችግር የለም። እንሄዳለም ካሉ ችግር የለም፣ በፈለጉበት ቦታ በፈለበት ጊዜ ብቃት አቅም የሌለው ፓርቲ መሆኑን የውሸት ፓርቲ መሆኑን የፈርዖን አገዛዝ ነው። ህዝብን ሁሉ ያስጨነቀ ኢትዮጵያ በእንደ ያለ አረመኔዎች እጅ መሆኑ ያሳዝነኛል። ስሙት እንግዲህ በጣም ብንጨምር አምስት ጨምር ስለመጨመር አሁን ይጨመራል አይጨመርም ብሎ መናገር የዘይትና የምናምን ዋጋ ለመጨመር ካልሆነ መስተጋብር ዋጋ የለውም። ጠቅላይ ሚኒስትሩ ቤተ መንግስት በአርባ በአርባ ዘጠኝ ቢሊዮን ብር እየገነቡ ነው እየገነቡ ነው በአርባ ዘጠኝ ሳይሆን በአራት መቶ በአምስት መቶ ቢሊየን ነው የሚገነቡት። ለምን አርባ ዘጠኝ እንደሆነ አላውቅም። ጠቅላይ ሚኒስትሩ ቤተ መንግስት በአርባ ዘጠኝ ቢሊየን ብር እየገነቡ ነው እየገነቡ ነው በአርባ ዘጠኝ ሳይሆን በአራት መቶ በአምስት መቶ ቢሊየን ነው የሚገነቡት። እኛ እናስገባ ተውንበል ትምህርት ቤቶቻችን ይጀምሩ፣ አካባቢያችሁን ሰላም ራሳችሁ ጠብቁ። ከዛሬ ጀምሮ ይበቃናል። ስለዚህ ይህ ህዝብ አስተዋይ ነው፣ መካሪ ነው፣ ጸሎተኛ ነው። ልጆቻችሁ ምከሩ በደንብ አድርጋችሁ ከዚህ ችግር ከዚች በኋላ ይበቃናል። እንረስበት፣ እንስራበት። ፋብሪካዎች ይከፈቱ፣ መብራት ይብራላችሁ፣ እናስተካክልበት። ይሄ የጠቅላይ ሚኒስትር በፍጹም ሽታ የለውም። እዛ አካባቢ ውዝን አንድ ብሔር እንኳን ሆኖ ስሚንቶ ወይ ቆርቆሮ እንዳልመጣ እኮ የከለከለኝ እኮ ጎጃም ያለው ፋኖ ነው ብሎ ሊያጣላቸው የሞከረ ሰው ነው። ቀላሱ አይደለም ማለት ነው። ርካሽ የወረደ ድንክ የሆነ ንግግር ለሀገራዊ ጠቅመም ብቻ ሳይሆን ለራሱም አይጠቅም ለልጆቹ አይጠቅሙም ይሄ ሲሰማው ምን እንደሚ ብልጽግና መንደር ምን አይነት መንቦጭ አቦጭ እንዳለ ክሊክ ማድረግ አይጠበቅብንም እኮ በዚህ በኩል ጃዋር መሐመድ ጉዲ ሰራቸዋል ጃዋር መሐመድ እንቅልፍ የተኛ አይደለም እርግጠኛ ነኝ እንዴት ጀግና ጀግና ነው ወደ ነበረበት መንፈስ ተመልሶ ወደ ድሮ ትግሉ ትናንትም በሰላም ግቡ ዛሬም በሰላም ግቡ ነገም በሰላም ግቡ መንግስት ይምራል ስለዚህ የህዝብ አካል ሁኑ እያል ነው ጥሪ እያደረግን ያለን ወጣቶች ወንድሞች እናቶች አባቶች የድርሻችሁን ስታደርጉ ሰማችሁት እንግዲህ በአምስት ስምንት መቶ ቢሊዮን ቤተ መንግስት እየገነቡ ያሉት ጠቅላይ ሚኒስትሩ ያለ ሀገሪቱ የጀርባ አጥንት የሆኑ በረሃብ ወጥተዋል፣ ሰልፍ። የትኛው ነው ለሀገር ኢምፖርታንት የሆኑ የአብይ አህመድ ቤተመንግስት ወይንስ እነዚህ የህክምና ባለሙያዎች? ለውጥ ማምጣት የሚችሉት የአብይ አህመድ ቤተመንግስት ነው ወይንስ እነዚህ የጤና ባለሙያዎች? ለራሴ በአምስት መቶ ቢሊየን ቤት ለራሴ እየሰራሁ ነው ብሎናል። ማንን አስርቦ? እነዚህ ለሀገር የጀርባ አጥንት የሆኑትን አስርቦ ማለት ነው። ወጥተው ደግሞ ሰልፍ ሲያደርጉ ሲቃወሙ ምን እያደርጓቸውን ያሉት እያሰሯቸውን ያሉት እያፈኗቸውን ያሉት ያአብይ አህመድ አገዛዝ ማለት ይሄ ነው። የፖለቲካ አመራሩ ላይ የጸጥታ መዋቅሩ ላይ የተደረገው ግፍና በደል እንደተጠበቀ ሆኖ በመምራት ላይ ግን የሆነው ሁኔታ በጣም ከባድ ነው። ይሄ ብቻ ሳይሆን በኢኮኖሚ ልማቱ፣ በግብርና ልማት ስራችን፣ በከተማ ልማት ስራችን ውድመት አጋጥሟል። ምንም ጥይት መተኮስ አይደለም ያስፈልጋቸው ኢትዮጵያ በዚህ ጊዜ አብይ አህመድ ወይ ለአክቲቪስት ነው የሚቀልበው ወይ ለፓስተር ነው የሚቀልበው። ኢትዮጵያ ጥሩ ህይወት ለመኖር ቸርች መክፈት ነው። አስረኛ ክፍል የወደቀ አስራ ሁለተኛ ክፍል የወደቀ በቋጭ ሄዶ ካራቴ ምናምን እያደረገ ምናምን ቸርች መስርቻ አለው ነገ ትጋቢያለሽ ነገ ትፈቺ ያለሽ ሶስት ልጆች ትወልጅ ያለሽ እያለ ሀሌልያ ማስባል ነው ያየነው። እሱ ወይም አክቲቪስት ነኝ ብሎ የሆነ ቦታ መለጠፍ ነው ፌስቡክ ፔጅ እንትን አድርጎ እንደምንም ብሎ ጥላቻ ምናምን እያደረገ አይዞ አብቹ ብሎ የአብይን ፎቶ መለጠፍ ነው። ያዳነች አብይ ፎቶ መለጠፍ ነው። ያ በቀላሉ ኮንዶሚኒየም ያስገኝለታል መሬት ያሰጧል። ማገዝ ይገባል። በየጎጡ ልማት መምጣት አለ። ነገር ግን ይህን ማደናቀፍ በእውነቱ በህግም በህሊናም ያስጠይቃል። ይሄ ከግፍም በላይ ግፍ ስለሆነ ይሄን አቁመው ወደ ዩት እንዲገቡ ነው። ከዚህ ውጪ ግን ህግ ይከበራል። የሚመጡ ነገሮችን ሁሉ አንድ ሆነን የጋራ የሚያደርገንን ሰላምን ለማረጋገጥ መተኛት የለብን መንቃት አለ። ለራሱ ቤተ መንግስት የሚሰራ እንደውም ከነጭራሹ የኔም ደሞዝ እኮ ዘጠኝ ሺህ ነው የማይክሮ ምናምን ምናምን የተማርኩኝ እኔም ብሎ ያሾፍባቸው ነበር። ይሄ መቼ ነው? የዛሬ ሰባት ዓመት ያኔ ግን እብደት ላይ ስለነበረ የዚህን ሰውዬ እብደት ንግግር ጭከናና አረመኔነት ያየው ሰው አልነበረም፣ ያስተዋለው ሰው አልነበረም። ተኩላው የበግ ለምድ ለብሶ የመጣበት ጊዜ ነበረ። ዘንዶ እርግብ መስሎ የመጣበት ዘመን ስለነበረ ሰው እንደ ቅቤን የጣፈጠው ንግግሩ አጨብጭቦለታል፣ ስቆለታል፣ ተደስቶለታል። ይሄ ሰውዬ ግን ከመጀመሪያው ጀምሮ ነገሩ ከትምህርት ማስጨረጃው ጀምሮ አደናጋሪ ሆነ። ሁሉም አካል ወደ መተባበር ጎዳና እየመጣ ስለሆነ ያማራ ሕዝብ በሰላም ወጥቶ መግባት እጅግ በጣም ፈተና የነበረበት ሁኔታ እየተከፈለ ባለው ብርቱ መስዋዕትነት የሰላም ሀይሎች ዛሬም ቢሆን በኢትዮጵያ ላይ በንጹሐን ላይ የተቃጣውን አስነዋሪ ተግባር ለመቀለበስ በተደረገ ውርብርብ ከፍተኛ የሆነ ውጤት እየተመዘገበ ይገኛል። ሌላ ሎትስ ኦፍ ኦፖርቹኒቲ ኦውት ሴር ያልሻት፣ ያው በስሜት ውስጥ ስለሆነ ትቸዋለሁ። ግን ኦፖርቹኒቲ ወርክስ ፎር ሚ ቱ። ለአንቺ ብቻ አይደለም፣ እኔም ይሰራል። እኔም ሞያ አለኝ። ሁላችንም ሀገር ይቀድማል ብለን ነው እንጂ እዚህ ያለ ነው መሄጃ ስላጣን አይደለም። ለእናንተ ብቻ የሚሰራ ነገር አይደለም። ሐኪሞች የተማራችሁ የምትፈለጉ በኮምፒውተር የተማርን ሰዎች የማንፈለግ ከመሰላችሁ ተሳስታችሁ ተመልከቱ። ይሄ ኔትወርክስ ፎርሜቱ አላት እኮ በእንግሊዝኛ እሷን የተናገረችው ተመልሶ፣ እኔም እኮ እንዳንችን እንግሊዝኛ ይችላለሁ ብሎ በእንግሊዝኛ ነው የጀመረው መልስ የሰጣት። የፖለቲካ መዋቅራችን በየደረጃው ብርቱ መስዋዕትነት እየከፈለ ያጣነውንና የተናጋውን ሰላም ለመመለስ እየሰራ ያለው ስራ እጅግ በጣም የሚደነቅ ነው። ይሄ ተጠናክሮ ይቀጥላል። ሰላም አስተማማኝና ዘላቂ ሊሆን ከተፈለገ ሙሉ የህዝብ ተሳትፎ ያስፈልጋል። እሱ ትምህርት ቤት ቢዘጋ ባይዘጋ ምን ይገደዋል ብሎናል እኮ ጌታቸው፣ ምን ቸገረው ከትምህርት ማስረጃው ጀምሮ አደናጋሪ ነው ብሏል ለአብይ አህመድ። ይህን ያህል ዘመን የፈጀ ትምህርት ቤት ሀያ ዓመት በትምህርት ዓለም ላይ ማሳለፍ ለአብይ አህመድ ሰባት ዓመት ትምህርት ቤት ላልሄደ ሰው ሰባት ዓመት እንኳን በህይወቱ ለኖረበት ዘመናት ሰባት ዓመት እንኳን ትምህርት ቤት ላልሄደ የሀያ ዓመት ትምህርት ቤት ለሱ ምንድን ነው? የትምህርት ዋጋው ምንድን ነው? እንደውም አንዴ ትዜ እላቸዋል ፕሮፌሰሮች እኮ በባዶ እግራቸው ነው የሚሄዱ። ከሌ ግን ሳይማር መኪና አለው ብሎ ይነግረን ነበረ። እንዲሁም እነሱ የተማሩት እኔም ክሪቲሳይዝ ለማድረግ ነዋል ትምህርት ቫሊዩ የለውም ላብይ አህመድ መማር ምንም ማለት አይደለም ኤሌመንታሪና ሃይስኩልን ደብድቦ አፍርሶ የጦር ካምፕ የሚያደርግ ነው ይህን ተሳትፎ የምናደርገው ለማንም ብለን አይደለም ለራሳችን ብለን የደገ ተስፋዎቻችን ልጆቻችን ሊማሩ በሰላም ወጥተን ልንገባ ከሆነ ይህን የጸጥታ ኃይል መደገፍ አለ በየአካባቢ ያለ የጸጥታ አመራርን መደገፍ እሷ አለችው እኮ አልገባውም የምሬን እኮ አልገባም ቋንቋ ለምሳሌ ኔትወርክስ ፎርሜቱ ያለው አይደለም ሶማሊላንድ ብሄድ፣ ይሄ ሰውዬ ቁራን ያዘዋሪ ነው የሚሆነው። ዩዝድ ልብሶች ምናምን እሱ ነው የሚያዘው። አበሾች አሉ እዛኮ። ዶክተሯ ስፔሻሊስቷ ኬንያ ሄዳ ዶክተር ትሆናለች። ይህም በቃ ወደ ነበረችበት ሙና ትገባለች። ይህ ሰውዬ ቢሄድ የትኛው ኮምፒውተር ነው ጠጋኝ የሚሆነው? የትኛው ሶፍትዌር ነው የሚያመርተው? አብይ አህመድ አሁንም ለምኑ በርቂንቱ ምን የሚታወቁ ልጆች ናቸው? ካለመጡ የመጨረሻ ህግ ልናስከብር ነው። ስለዚህ ምን እንፈልጋለን? ለሀገር መከላከያ ሰራዊታችን ወደ ጦርነት ሲገባ አይዞህ ብለን ምንገረው ይገላግለንና ንባቸን ጊዜ ውስጥ ትምህርት ቤቶችን ዘግቶ ወጣቶችን ወደ ጦር ሜዳ የሚልክ ነው። አፈር ድሜ ግጦ ወላጅ ስንት ዋጋ ከፍሎ ያስተማረው ልጆቹ በጭከና ሃይስኩል ድሮፕ አውት ፌል እንዲያደርጉና ለአብይ አህመድ የጥቂት ማብረጃ እንዲሆኑ የሚያደርግ ሲስተም ነው። ስለዚህ ለአብይ አህመድ ትምህርት ምንድን ነው? ሙያ ምንድን ነው? ቢታመም የሚሄደው አረቦቹ ጋር ነው።